ከጥንቆላ የበለጠው ረቂቁ ጣዖት ምን ይመስላችኋል? እጅጉን በሚያስደነግጥና በሚያሳዝን መልኩ ቅዱሳን ስዕላት ላይ መቀለድና ማፌዝ ተጀምሯል። ወንድማችን አክሊል ከ15 ቀናት ከሚዲያ መጥፋት በኋላ ዳግም በተመለሰበት ቀን በርካታ ጉዳዮችንና በርካታ ሀሳቦችን ዳሷል። ሰላም እንደምን አላችሁ! የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮች በአዳዲስ መረጃዎች እና ጉዳዮች ዳግም ተገናኝተናል። ከእኛ ጋር እስከ ፍጻሜ ድረስ አብራችሁን ብትቆዩ በብዙ ደስ የምትሰኙበት በብዙ የምታተርፉበትን ሀሳቦችና ቪዲዮችን የምትመለከቱ ይሆናል። አብራችሁን ቆዩ። ከእኛ ጋር ስትቆዩ ታዲያ ይህንን ቪዲዮ በርካቶች ጋር እንዲዳረስ ላይክ በማድረግ እንድትጀምሩ ይሁን። ከዚህ ቀደም በነበረው ቪዲዮችን ጥያቄ ጠይቀናችሁ ነበረ። በጥያቄውም ላይም እንግዲህ የተወሰናችሁ ተመልካቾቻችን ተሳትፎ አድርጋችኋል። ጥያቄያችንም የነበረው ቤተክርስቲያናችን ፓትሪያሪክ የሆኑት ብጹዕ ቅዱስ አቡነ ማቲያስ በዓለ ሲመታቸውን እያከበሩ ይገኛሉ። ታዲያ ሁለተኛ ዓመት በዓለ ሲመታቸውን እያከበሩ የሚገኙት ነበር ጥያቄያችን። 12ተኛ ዓመት በዓለ ሲመት ነው ብላችሁ እንግዲህ መልሳችኋል። ለዚያም እናመሰግናለን። እንግዲህ እንቅስቃሴያችሁን ተሳትፏችሁን በደንብ እንድታደርጉ ዛሬም ወደ እናንተ መልእክቴን አስተላልፋለሁኝ። ዛሬም ጥያቄ ይኖራል። ጥያቄያችን የሚሆነው ምንድን ነው? በዛሬው በሚኖረን ቪዲዮችን ያው የምንገኘው እንግዲህ የአብይ ጾም ጾመ ኢየሱስ ላይ እንደመሆኑ መጠን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ 13 ህማማተ መስቀልን አሳልፏል። እሱን እኔ በቪዲዮ እንዲሁም ደግሞ ሀሳቦችን እናነሳለን። አስመለክታችኋለሁ፣ ነግራችኋለሁ። እናንተ ደግሞ እመቤታችን ቅድስት ድንግል ማርያም አምስቱ ሀዘናትን በምድር ላይ አሳልፋለች። እነኛን አምስቱን ሀዘናት በሀሳብ መስጫ ሳጥን ላይ ምን ምን እንደሆነ ታስቀምጡልን አላችሁ ማለት ነው። ተሳትፏችሁ በደንብ በደንብ እንዲሆን እንግዲህ መልእክታችንን እናስተላልፋለን። ወደ ቪዲዮችን እንገባለን። አስቀድሜ እንደነገርኳቸው በጣም በርካታ ጉዳዮችን እንመለከታለን። ወደ ቀዳሚነት ወደምንመለከተው ቪዲዮችን እንለፍ። አሁን ጾም የሚጾም ሰው እንዴት ነው ስለ ማስቲካ የሚጠይቅ ነው። ጾም የሚጾም ሰው እንዴት ነው ስለ አሳ ይበላል አይበላም ብሎ የሚጠይቀው? ጾም የሚጾም ሰው ዶሮ ስንሳቱን የሚታረዱ ብሎ እንዴት ይጠይቃል? ለምን እንደሚጾም ካወቀው እንዴት ይጠይቃል? ይሄን ይኸውላችሁ የስጋ ጾም ስለሆነ ምን ጾመው ጾሙ ሲያዝ ቅበላ ያጣለናል፣ ሲፈታ ፋሲካ ያጣለናል። ሰው አሁን ቅበላ ላይ እንደ ተረባረበው ልክ ሲፈታም እዛው ላይ ነው። 55 ቅርብዋል። ያው ነው አልተቀየረም። ግን ከቅበላ ወጥቶ ጾሙን የሚጠብቅ ቢሆን ኖሮ ፋሲካ ላይ ለስጋ ወደሙ ነበር የሚሰልፍ። እግዚአብሔር ለሁላችን ልቦና ይስጠን። የሥጋ ላይ ነን። እስቲ የጾም ወቅት ጥያቄዎቹን በሙሉ አምጧቸው። የስጋ ነው። ጸበል መጠጣት ይፈቀዳል አይፈቀድም ይላል። በቃ የስጋ ነው። ያስቀደሰ ነው የሚጾመው ወይስ ያላስቀደሰ ይላል። ከስጋ ጋር ነው ግንኙነቱ። ማለት ስጋ ማለት የሚበላውን እያልኳቸው አይደለም። ከስጋዊ ኑሮ ከስጋዊ ህይወት ጋር ሁሉ ነገር ከእሱ ጋር ነው። አሳ ይበላል አይበላም። አሁን አሳ ለነፍሷ ምኑ ነው ምኗ ነው? ለነፍስ ምንም ማስቲካ አይበላል አይበላም ይልሃል። ምንድን ነው አሁን ለነፍስ ማስቲካ? ሰው አንገቱን እየሰጠ ገና እዛ ላይ ነው። ስድስት ሰዓት ነው የሚበላው ወይ ዘጠኝ ሰዓት ይላል። ደሞ ይመጣሉ። አሁን ትንሳኤ ሊቃረብ ሲል በዋዜማው ዶሮ ስንት ሰዓት ነው የሚታረደው? ይልሃል። ሃምሳ ቀን ጾሞ ስለ ዶሮ ነው የሚጠይቀህ። ጾሙ ሲፈጽም ስንት ሰዓት ነው የሚታረደው ግን ይላል። እውነት ስንት ሰዓት ነው የሚታረደው? ምን አገባት ቤተክርስቲያኔ? አይመለከታትም። ቤተክርስቲያን ስንት ሰዓት ነው ቅዳሴ የሚቀደሰው፣ ለመቁረብ ስንት ሰዓት ነው መጾም ያለብህ የሚለውን ትምህርት ነው ብታስተምር፣ የለም፣ አልተጻፈም። ዶሮ የሚታረድበት ሰዓት ጾሙ ነው የተጻፈው። ዝም ብለው ነው የሚነግሯቸው አባቶች አራት ሰዓት ካለፈ በኋላ ረደው አይቀድመ ረደው። እናንተ ክፎዎች ስለሆናችሁ ነው እንዳትጣሏቸው ነው። የሚጾም ሰው እሱም መቼ ያስበዋል? ጾሞ ጾሞ ስጋው ደግሞ የሚቀበል ሰው ዶሮ እንዴት ያስባል? እንዲያ አያስበው፣ በፍጹም አያስበው። አንድ አባት ነበረ ብቃት ደረጃ ላይ ደርሷል፣ ገዳም ውስጥ እየኖረ ነው። እና ሁልጊዜ የሚጠይቀው ጥያቄ አለ፣ ረዱን ነው የሚጠይቀው። የረዳቱ ሰዎች ግን ለምድር የሚጣሉት ይላል፣ ገርሞት ሲጨቃጨቁ ሲጣሉ ምናምን። ይሄ ሰው ሰማያዊ ርስት እያለው ሰማያዊ ሀብት እያለው ሰማያዊ ሕይወት እያለው ሰማያዊ አባት እያለው በምድር ውስጥ ባለ ነገር ቶሎ ሊሄድ ይላል እንጂ እንዴት ይጨቃጨቃል? ፈጣን ይገርመዋል። እንዴት ነው የሚጣሉት? እንዴ ስለ ጸብ ምንም አታውቅም ይለዋል። ረዱ አረ እኔ ምንም አላቅም። ሰው እንዴት ነው የሚጣ፣ ቆይ አንድ ምሳሌ ላሳዩ ይለዋል። ሊያስረዳው ይኸውልህ፣ ሰው እንግዲህ ጸብ ሲጀመር አለው። ረዱ እኮ ነው ስለ ጸብ ሊያስተምሩ ይፈልጋል። መጽሐፉን አነሳና አሁን ይሄ መጽሐፍ የማን ነው አለው። የኔ ነው አለ ያ አባት። አሁን እኔ የኔ ነው ብዬ እከራከራለሁ ካንተ ጋር። መጽሐፉ እኮ የኔ ነው አለው። እኮ የኔ ነው ላልሆነ ያለ እኔ የኔ ነው ስም አንተም የኔ ነው በላል። ከዛ የኔ ነው አለ አባት የኔ ነው አለ የኔ ነው እያለ ይቀሟል። የኔ ነው የኔ ነው አልኩ ሲለው በቃ ውሰደው አያውቅ ምሱ ሰው በቃ ውሰደው። እንዴ ያንተ እኮ ነው እኮ ውሰደው በቃ ለምትጨዋላለ የሉም እነሱ እዚህ ዓለም ውስጥ ይሉ በቤተክርስቲያናችን እንግዲህ ቅዱሳን ስዕላት እንዳሉ ይታወቃሉ። ታዲያ እነኝህን ቅዱሳን ስዕላት እኛ እንገለገልባቸዋለን፣ እንማርባቸዋለን፣ እንዲሁም ደግሞ ቅዱስ ከሆነው ስዕል ፊት ቆመን ጸሎታችንን እናደርሳለን። ይህ እንግዲህ በቤተክርስቲያናችን በደንብ የሚታወቅ ነው። ያንን ተመልክቶ ታዲያ ከሰሞኑ ማህበራዊ ድረገጽ ላይ የምንመለከተው እጅጉን የሚያሳዝን እጅጉን የሚያስደነግጥ ነገር ነው። ቅዱሳን ስዕላት ላይ ሲያላግጡ፣ ሲያፌዙና ሲያሾፉ ነበረ። እንግዲህ ይህንን ጉዳይ በተመለከተ ቤተክርስቲያን ምላሽ ልትሰጥ ይገባል። ማህበራዊ ድረገጽ ላይ በርካታ ኦርቶዶክሳውያን አካውንቱን ማዘጋት ይገባል እያሉ ቻ ቻሌንጆችን ጀምረው ይህንን ነገር የሚያደርገው ሶሻል ሚዲያ ላይ የሚያደርገውን የሚያደርጉን አካውንት እንግዲህ ለማዘጋት ጥረት የተደረገ ይገኛል። ከዚህ በላይ ግን ከፍ ባለ መልኩ ቤተክርስቲያን በዚህ ጉዳይ ላይ እንግዲህ ምላሽን መስጠት እንደሚገባት ጥሪ ማስተላለፍ ወይም ደግሞ ትልቅ አጽንኦት መስጠት እንፈልጋለን። ቪዲዮን እንመልከት፣ ከዛም እንመለስ። Yeah, በመጀመሪያ ይህን ቪዲዮ ለሁሉም ጓደኞቻችሁ ሼር ልታደርጉት ትፈልጋለህ። ይሄን እዚህ የተመለከትናቸው ቪዲዮዎች እኔ አካውንቱ ይሄን ያህል ፎሎወር ራሱ እንዴት እስካሁን እንደደረሰ ይሄ ሁሉ ሰው ተቀምጠን እስካሁን እዚህ እንደደረሰ ራሱ እኔ በጣም ገርሞኛል እና ይህንን ቪዲዮ መመልከታችን በራሱ ለፈጣሪያችን ያለንን እምነትና ፍራቻ እንዲቀንሰው ያደርገዋል። ይህን እየተላመርነው ነው፣ በመጣን ቁጥር ሁልጊዜ እያየ ነው እንደ ኖርም አለው እየሆነ ያለውና እንደ ቀልድ ምናምን የምታዩትም ሰዎች አላችሁ። ይህ በጣም ትክክል አደለም፣ እና ለፈጣሪያችን ያለንን ፍራቻ እኛ ሳናውቀው ይቀንሰዋል። እነዚህ ቪዲዮዎች የሌላ እምነት ተከታዮች የሚሆኑ ሰዎችን አይቻለ፣ ኮሜንት ላይ የደሰቱበት ነገር የለምና የሌላ እምነት ተከታይ ይደግፈዋል ይደግፋል ብዬ አላስብም። በጣም የሚያናድድ ነገር ነው እና ይህን እንደ ቀልድ የምትወስዱ ሰዎች እረፉ። ይሄን ነገር የምትሰሩ ሼር የምታደርጉም ሰዎች፣ ላይክ የምታደርጉም ሰዎች አቁሙ በቃ። እንደዚህ አይነት ነገር ጥሩ አይደለም። አሁን ሁላችሁም ይህን አካውንት ከታች ታጋ አድርግላችኋለሁ። የነካችሁ ከላይ የሼር ምልክት አለ፣ ቪዲዮቹን ሳይሆን አካውንቱ አካውንት ሪፖርት የሚላል ከላይ እሱን ትነኩት ተነኩታላችሁ። ከዛ መጀመሪያ ላይ ፖስቲንግ ኢን አፕሮፕሪዬት ኮንቴንት የሚላል እሱን ተነኩት፣ ሄት ኤንድ ሃራስመንት የሚላል ከዛ እሱን ተነኩት፣ ሃራስመንት ኤንድ ቡሊንግ የሚላል እሱን ተጭናችሁ ከታች ሰብሚት የሚል ይመጣላችኋል። ይህን እያደረጋችሁ ኮሜንት ላይ ደን እያላችሁ ጻፉልኝ። እግዚአብሔር ይስጥልኝ ሄደ ዮሐንስ <Sess> ሰጠምቀ ሰላም እግዚአብሔር ቤተሰቦች፣ እንዲህ እንደዚህ መጥቼ አላቅም፣ ግን ሁላችን የምንተባበር ላለሁ ከስር ሜንሽን አደርግላችኋለሁ እየገባችሁ ይሄን አካውንት ማዘጋት አለብን። እኔ እናንተ ሁላችንም ኃላፊነት አለብን። ምን አይነት ቪዲዮ እንደሆነ ምን አይነት አካውንት እንደሆነ ገብታችሁ ማየት ትችላላችሁ። ሁላችሁም ኦርቶዶክሳውያን ይሄ ቪዲዮ ቢደርሳችሁ ፕሊስ እየገባችሁ ይሄን አካውንት ለማዘጋት እንሞክር በእግዚአብሔር ስም። ገብታችሁ ብታዩት ምን አይነት ቪዲዮ እንደሆነ ትረዱታላችሁ ና ፕሌስ፣ አትለፉት። እየገባችሁ ከስር ሜንሽን ያደርግላችኋሉ። እየገባችሁ አካውንቱን ለማዘጋት እንሞክር በእግዚአብሔር ስም ባካችሁ። እንግዲህ በተመለከታችሁት መልኩ ሀሳባቸውን በርካታ ኦርቶዶክሳውያን ማ እንደዚህ አይነት መልኩ እያጋሩ ይገኛሉ። ነገር ግን ቀድሜ እንዳልኳችሁ ከምእመኑ በተጨማሪ ቤተ ክርስቲያን የራሷን የሆነ እርምጃ መውሰድ ይገባታል። ይሄ በጣም በጣም ጥንቃቄ የሚገባው ነገር በጣም ትኩረት ሊሰጠው የሚገባው ጉዳይ እንደሆነ በዚሁ ጠቆም ማድረግ እንፈልጋለን። እንቀጥላለን። በተከታይነት የምናገኘው መረጃችን ወይም ጉዳያችን የሚሆነው ወንድማችን አክሊል እንግዲህ ከ15 ቀናት ከሶሻል ሚዲያ መጥፋት በኋላ ተመልሶ ላይቭ ላይ ቆይታ አድርጎ ነበረ። በዚያም ቆይታ ላይ በርካታ ኦርቶዶክሳውያን ተሰብስበው ሲማማሩ ሀሳቦችን እንደዚሁ ሲለዋወጡ ነበረ። በዚያ ቆይታ ላይ እንግዲህ በርካታ ሀሳቦችን፣ በርካታ ምላሾችን፣ በርካታ የሆኑ እንግዲህ ጉዳዮችን አንስቷል ወንድማችን አክሊል ካነሳቸው ጉዳዮች መካከል እንግዲህ አንደኛው የሚሆነውን መረጥ አድርገን በርካታ ካነሳቸው ጉዳዮች አንደኛውን ወደ እናንተ ልናስመለክታችሁ ወደናል። በእኛ አሁን መካከል የለም፣ አንዳንድ ሰዎች የገሌ ተከታይ የገሌ ምናምናን የሚሉት ነገር አለ፣ ግን በመካከላችን አይደለም። አንዱ የአንዱ ተከታይ ሊሆን ይቅር እና አንዱ አስተማሪ አንዱ ተማሪ እንኳን ያንህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን በዓለም ውስጥ ያለን በጣም ንስሐ ምናን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው የተሰባሰቡ ነው እና በቃ ተሰባስቡ ዝም ብለን የምንማማርባት ናት የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም እንደዛ እንኳን አይደለም ስለይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ በምን አሁን እስኪ እንደው በክርስቶስ አሁን ክርስቶስ አሁን በዚህ አሁን ስሁን ስንታይ የራሱ ምናችን ስ ደህና ሰው ኩ የሚመስል ነገር የለንም ግን ግን ቀላል የሆነውን ነገር ክርስቶስ ይጠቀምበታል። እግዚአብሔር ይጠቀምበታል። ከተጠቀምበት ሰየው ነው። ይሄ እሱ እኛን መውደዱን የሚያሳይ ነው እና ከወደደንና ይህን ነገር የሚጠቀምበት ከሆነ ሰይ ማለት ይሄ ለአንደኛ ማመስገን፣ ጌታዬ ይህንን ስለሰጠን እናመሰግንሃለን ልንለው ይገባል። እና ያ የሆነ ስትታይ ምናምን አንዳንድ ሰው ባይዜ እንደዛ ነው። ብዙ ጊዜ ኮፍያ አደርግ የለም እዚህ ስመጣ በጣም እንዳፈራለሁ አላረግ ኮፍያ መነፀሬ አድርጊ መነፀር የብርሃን አሁን ራሱ ማድረግ ነበረብኝ እና እንደዛ ምናምን ስትታይ ማለት ምንም ደና ነገር አይታይም። ሸሚዝ ለብሰህ ፎያ ብለህ ትወጣለህ። ከዛን እነዚህ አሁን ሁን ይሄን የሚያስተምሩ ምናምን ይሄነው የሚማማሩ ምናምን ይሄ ነው ስለ ክርስቶስ የሚያወሩ ምናምን ይሄ አይነት ነገር እንደዛ አለባይ እዚህ አንዳንድ ሰው ከአንድ ሰው ጋር እያወሩ ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ምን ለብሶ ኢቨን መንገድ ላይ ከሆኑ ማለት በቃ እንደዛ ሲሆን ነው ደስ የሚላቸው የሚላቸውእና ጥሩ ነው። ግን እኔ ምንድነው የማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም ግን በቃ ቀለል አድርጎ ተጫወተ ምን እያለም ግን ቢያንስ ልቡ ላይ ግን ክርስቶስን ይናፍቅ እና እንደዛ እንድንሆን ክርስቶስን እንዲናፍቅ። ክርስቶስ በልቡ ያለለት ሰው፣ ክፋት በልቡ የሌለበት ሰው አስበው፣ ወደዚህ ወደዛ እያለ እየተጫወተ እየሳቀ ምን እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ልበ ንጹሐን ብፁዓን ናቸው አለ በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያሉና ልብሳቸው ንጹህ የሆነ ነው አይደል ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም እሱ ያስፈልጋል ያው ቸርች ስንሄድ በተለይ ግን ልብ ልባችን በጣም እሱ ላይ መስራት አለብን ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያሉና ስለዚያ ሰው እግዚአብሔርን የሚያየው በአይነ ልቦ ነው በልቦ ነው አይን ነው የልቦ ነው አይን የሚበራው ደግሞ የልቦ ነው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየው። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁህ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን፣ የፈለግከውን ልብስ ብትደራረብና የፈለግከውን ነጠላ፣ የፈለግከውን እግዚአብሔርን አናየውም። ስለዛ ሲምፕል ሆኖ ቀላል ሆኖ ከወንድሞቹ ጋር ከእህቶቹ ጋር የሚጫወት ምናምን የሚቀር ሲሳ ታባለኩ ግን ልቡ ላይ ግን የነገሰው ክርስቶስ ከሆነ እሰየው እና እንደዛ መሆን አለብን መሆን አለብን። አሁን ነን እያልኩኝ እኮ አይደለም። እንደዛ እንደዛ አይደለም፣ ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም፣ ክርስቶስ በልባችሁ ውስጥ እንዲነግስ። እንግዲህ እንደዛ አስባለሁ እኔ እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ። እና እናንተ መሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዚህ እንደዛ ከሆነ በቃ በልባችን ክርስቶስ ነው እንደሚይዘው እርሱን እንድንናፍቀው ጋይስ፣ ተስፋችን እርሱ ብቻ ነው። ያው እንግዲህ አሁን ላይ ማህበራዊ ሚዲያውም እንዲሁም ደግሞ ምዕመኑም በራሱ በደረሰበት የእውቀት እንዲሁም ደግሞ ከዚህ በፊትም በደረሰበት አንዳንድ ክስተቶች ምክንያት አሁን ላይ ማንም ሰውን ተከትሎ ሊጠፋ የሚችል ሰው ያለ አይመስለኝም እኔ በግሌ፣ ምክንያቱም ካለፈው የተማሪ ይመስለኛል። በርካታ ምዕመን አሁን ላይ ቤተክርስቲያን የምታስተምረው ትምህርት ምንድን ነው ብሎ ሰው በደንብ ጠይቆ መርምሮ የቤተክርስቲያንን አስተምሮ አውቆ ቤተክርስቲያንን ይከተላል፣ እንዲሁም ደግሞ የቤተክርስቲያን ራስ የሆነውን ክርስቶስን እየተከተለ ይመራል እንጂ ማንንም መምህር ወይም ደግሞ አባት አሊያም ዘማሪ እየተከተለ የሚጠፋ ምዕመን ይኖራል ብዬ በግሌ አላስብም። ወንድማችን አክሊልም ያነሳው ይህን በስፋት፣ ከዛ በተጨማሪ ግን አንዳንድ ጥያቄዎች የተነሱበት ነበሩ። ያም ነጠላ አይለብስም፣ እንዲሁም ደግሞ ሲጀምር አያማትብም አይነት ሀሳብ ጥያቄዎችና እንዲሁ ጉዳዮች ሲነሱበት ነበረ። ለዚያም ምላሽን ሰጥቶ ነበር። ያው እንግዲህ አንድ ሰው ጥላ ስለለበሰ እውነት መንፈሳዊ ወይም ደግሞ የቤተክርስቲያንን አስተምሮ ያስተምራል ማለት አይደለም። ነጠላ ለብሶ ወይም ደግሞ እንዲሁ የክህነት ልብስን ለብሶ እንደዚሁ የክህነትን ልብስ ለብሰው የቤተክርስቲያንን የሚጻረር ቤተክርስቲያንን የሚሰድብ በርካታ የምንመለከትበት ዘመን ነው እና ይሄ መለኪያ ወይም ደግሞ መስፈርቱ ሊሆን አይችልም ሲል እንግዲህ ሀሳብን አንስቷል። በእርግጥ ነገር ግን ቤተክርስቲያን የቤተክርስቲያን ስርዓት የሆነውን ነጠላ መልበስን ግን እንደሚያከብር በዚሁ ገልጾ ነበረ። ከዚህ ጋር በተያያዘ ግን አንድ ቪዲዮ ላስመለክታችሁ ወደድኩኝ። የመንፈሳዊነት መለኪያ ወይም ደግሞ አንድ ሰው መንፈሳዊ ነው የሚባለው እንዲህ ከላይ ከሚታየው ነገር አንጻር ነው ወይ ወይም ደግሞ ከአለባበሱ ከአነጋገሩ ነው ወይ ወይንስ ልቡ ላይ ነው መንፈሳዊነት ለማስቀመጥ የሚመዘኑ የሚለውን ነገር በተመለከተ አንድ ቪዲዮ ላስመለከታችሁ ወደድኩ። ብዙዎቻችን መንፈሳዊ እድገትን ብዙ መንፈሳዊ ነገሮች ከማድረግ ጋር ነው የምናገረው። እውነታው ግን እሱ አይደለም። አንድ ሰው በጣም ብዙ መንፈሳዊ ነገሮችን ደጋግሞ ስለሚያደርግ መንፈሳዊ ሰው ነው ማለት አለም ብዙ ቀን ቤተክርስቲያን ስለሚሄድ ብዙ ስለሚጾም፣ ረጅም ሰዓት ስለሚጸልይ ብቻ መንፈሳዊ ነው ብለን አፋችን ሞልተን መናገር አንችል። እውነት ነው መንፈሳዊ ለመሆን ወይም በመንፈሳዊ ህይወት ለማደግ እነዚህ ምግባራት የግድ ያስፈልጋሉ። ነገር ግን እነዚህ መንፈሳዊ ልምምዶች መንገድ ናቸው እንጂ ግብ አይደሉም በራሳቸው ሚንስ ናቸው እንጂ ጎል አይደሉም ማለት ነው። ግባችን ዓላማችን ክርስቶስን መስሎ መኖር ነው፣ እምነትም በምግባርም ከፍ ማለት ነው። ንጽህናን፣ ትሕትናን ፍቅርን ገንዘብ ማድረግ መቻል። በጣም ብዙ የጾምን ትሑታን መሆን ካልቻልን፣ በጣም ብዙ የጸለይን ኃጢአትን እምቢ ማለት ካልቻልን፣ በጣም ብዙ ምጽዋት እየሰጠን፣ በጣም ብዙ የቤተ ክርስቲያን እየሄድን ግን ክርስቶስን መምሰል ካልቻልን፣ እነዚህ ምግባራት በራሳቸው ምንም ለውጥ አያመጡም፣ ምንም ጥቅም የላቸውም ማለት ነው። አንድ ሰው ለምሳሌ ሐዋርያ ስራን ስናነብ ቅዱስ ጳውሎስን ካልገደልን እሱ እስኪሞት ምግብ አንበላም ተባብሎ የተማማሉ ሰዎች ነበር። ሰዎች ጾመዋል። መጾማቸው ግን መንፈሳዊ አያደርገውም። ምክንያቱም የጾማቸው ዓላማ የጾማቸው መሰረት መንፈሳዊነትን የሚያበረታታ ስላልሆነ ማለት ነው። በጣም ብዙ መንፈሳዊ ምግባራትን የሚያደርጉ የምናደርግ ግን ደግሞ መንፈሳዊ መሆን ያልቻልን፣ መንፈሳዊ መስለን ብቻ የምንታይ ሰዎች እውነት እንደዛ ከመሆን እግዚአብሔር አምላክ ይሰው። በሉቃስ ወንጌል ምዕራፍ 18 ከቁጥር 10 ላይ አንድ ጥሩ ታሪክ አለ አይደል? አንድ ፈሪሳዊና አንድ ቀራጭ ለመጸለይ ወደ ቤተ መቅደስ ሄዱ ይላል ፈሪሳዊውን ሲጸልይ ጌታ ሆይ እኔ በሳምንት ሁለት ቀን እጾማለሁ አስራት በኩራቴን ሳላዛልፍ አወጣለሁ እያለ የሚሰራቸውን ምግባራት ከዘረዘረ በኋላ እንደ ኃጢያተኞች እንደ አንዳንድ ሰዎች በተለይም ደግሞ እንደዚህ ቀራጭ ስላላደረክ ያመሰግናለሁ ብሎ እግዚአብሔርን አመሰግንሁ። ስንመለከት ባህላቸውን፣ ስርዓታቸውን ስንመለከት ሁለት ነው ይጾማሉ። ማክሰኞና ሐሙስ ይጾማሉ ፈሪሳውያን። አስራት በኩራት ሲያወጡ ጌታችን እንደተናገረ ከጎመን ዘር ከከሙን ከጥቁር አዝሙድ እንኳን ሳይቀር ፍሬ የቆጠሩ አስር ፐርሰንቷን ከአንድ አስሯን ያወጣል። በቃ ያከብራሉ ስርዓቱን ማለት ነው ግን እነዚህ የሚያደርጓቸው ነገሮች መንፈሳዊ እንዲሆን አላገዙ። የሰውዬ ፍቅር እንዲኖረው ወደ እግዚአብሔር እንዲቀርብ አላገዙ። በተቃራኒው ቀራጩ ሲጸልይ ግን እግዚአብሔር ወይ ጌታዬ እኔ በቤት መቆም የሚገባኝ ሰው አለ፣ ቀና ብዬ የአንተ መቀመጫ ሆኖ ሰማይን ማየት የሚገባኝ ሰው አለም ብሎ ኃጢአቱን በደሉን ታምኖ ጸለየ ይላል። መጨረሻ ላይ ታሪኩ ሲያበቃ የሚደንቅ ቃል አለ፤ ከፈሪሳዊ ይልቅ ይህ ቀራጭ ሰው ጻድቅ ሆኖ ተመለሰ ይለናል መጽሐፉ ብዙ ምግባር ያለው ብዙ መልካም ስራ የሰራው ሰው ሳይሆን በእምነት የተመላለሰው በእምነት የሚሰራትን ትንሽ የጸሎት የጸለያትን ትንሽ የጸሎት በምግባርና በእምነት የጸለየው ያ ሰው ወደ እግዚአብሔር ቅረብ። ስለዚህ መንፈሳዊ የሚያደርገን የሥራው ብዛት አይደለም፣ ሥራውን የምናደርግበት እናደርግበት ልቦና አላታችሁ፣ ለእግዚአብሔር ለማቅረብ የምናደርገው ጥረት ነው። ብዙ ጾመን ብዙ ጸልየን ለውጥ ያልመጣው ያንን ነገር የምናደርግበት ሜንታሊቲውን አምሮት ይከፈላል። ስለዚህ መንፈሳዊ እድገት ማለት በጣም ብዙ መንፈሳዊ ነገሮች ማድረግ ማለት ሳይሆን በምናደርጋቸው መንፈሳዊ ነገሮች ውስጥ እግዚአብሔርን ማግኘት መቻላችንን እያረጋገጥን ነው። ትናንትና ከነበረን ጸሎት የዛሬው ጸሎታችን ወደ እግዚአብሔር የሚያቀርበን እየሆነ ከመጣ ሞር መንፈሳዊነት ሞር ፍቅር ሞር ትሕትና ያለው ጸሎት ሞር ፍቅር ያለው ሞር ትሕትና ያለው ጾም እየሆነ ሲመጣ እውነትም በመንፈሳዊ ሕይወታችን አድገናል ማለት ነው። ይህ መለኪያችን መሆን ያለበት? ድሮ አባታችን ልብ ብቻ ነበር ምጸልይ ዛሬ ወዳሴ ማለት ምጸልይ ያለው ጸሎት ይጨምሯል፣ በሚል መለኪያ ብቻ መሆን የለበትም ማለት ነው። መጨመሩ ማደጉ ጥሩ ሆኖ ሳለ፣ ይሄ ጸሎት ግን ከእግዚአብሔር ጋር እያገናኘኝ ነው ማለት ደግሞ ራስን መመርመር ይገባል ማለት ነው። እግዚአብሔር አምላክ በቸርነት ሁላችንን ወደ ራሱ ያቀርብ። መምህራችን ዲያቆን ብርሃን አድማስ ከጥንቆላ የበለጠ እጅጉውን ረቂቅ የሆነ ጣዖት እንዳለ እንግዲህ ሲያስተምሩን ተመለከትኩኝ። ይህ ነገር ምንድን ነው ብዬ በጣም ነበር የጓጓሁት ለመመለከትና ስመለከተው በጣም ነው የገረመኝ። በጣም ብዙዎቻችን ጋርም ያለ ጉዳይ ይመስለኛል ይህ ክፍተት ወይም ደግሞ ይሄ ድካም በርካቶቻችን ጋር ያለም ይመስለኛልና ምናልባት ትምህርቱን ተምረን ከመምህራችን በጣም የምንለወጥበትና በጣም በብዙ የምንጠቀምበት ስለመሰለኝ ወደ እናንተ አመጣሁት። ጥንቆላን ከመሰሉ ብዙ ነገሮች ያተላቀቅ ሰዎች እንኖራለን፣ ግን ከዚህ ይልቅ በዚህ ዘመን ሌላ ረቂቅ ጣዖት አለ ክርስቲያኖች ያ ጣዖት ምን ይመስላችኋል? እስኪ አሁን በዚህ ዘመን ያለው አዲሱን ከተሜ ትውልድ ተመር ያለው የሚለውን ይሄ በእንጨት በወርቅ በብር የተቀረጸ ጣዖትን ቀርቶ ጥንቆላን፣ ንታትን፣ ምናምን ድግምትን የሚጸየፈውን ትውልድ የሚያጠብ ሌላ የዚህ ዘመን ትልቅ አምላክ አለ። ያ አምላክ ማን እንደሆነ ታውቃላችሁ? ማን ይመስላችኋል? እስኪ አንድ ሰው በድምጽ ይናገር እ ምን አላችሁ? ዘረኝነት ነው። እሱም ጥሩ ነው። አነስ ያለ ጣዖት ነው። ምንድነው? ገንዘብ ና ያልከው ብቻ የሰማው መስሎ ነው። ገንዘብን ጣዖት ነው ጌታ ተናግሯል። ለገንዘብና ለእግዚአብሔር መገዛት አትችሉም ተብሏል አይደለም? በዚህ ዘመን ያለው ጣዖት ራስን በጣም መውደድ ነው ክርስቲያኖች። እኔ የሚባል በእንግሊዘኛ ኢጎ የሚባለው ማለት ነው። ኢጎ፣ የእኔ ሀሳብ፣ እኔ እንደምለው። ዋናው ጣዖት ራስን መውደድ ነው ክርስቲያኖች ዋናው ጣዖት በዚሁ ራስን ከመጠን በላይ መውደድ፣ የራስን ሐሳብ ማምለክ፣ የራስን መረዳት የተሻለ አድርጎ መቁጠር የሌላው ሰው ሐሳብ እስካለማድመጥ ድረስ የሚደርስ ቤትኛውም ሙያ እኮ ነው። በቤተ ክርስቲያኑ ሙያ እንደዚያ ነው፣ ባለቅኔው እንደዚያ ነው፣ ባለዜማው እንደዚያ ነው፣ ሰባኪው እንደዚያ ነው። በጣም ይገርማል ከማደጉ የተነሳ ይሄ አንዳንድ ጊዜ የተማርንበት ትምህርት ቤትን ራሱ ሁሉም ትምህርት ቤቶች ጌታ ነው የሚያስተምሩት፣ ሁሉም የነቄርሎስን ሁሉም ይረሳል፣ ግን ያ ቦታው አካባቢያችን ይመጣብናል። እንዲህ አለ። ጣዖት የዘመናችን ጣዖት እኔ ነኝ በአይነት ነው። ክርስቲያን እግዚአብሔር ይህን ጣዖት ያጥፋለን። በእውነት ነው የምነግራቸው። እንግዲህ እንደሚታወቀው የምንገኘው ጾመ ኢየሱስ ላይ ነው፣ ወይም ደግሞ ታላቁ አብይ ጾም ላይ ነው የምንገኘው። እና በዚህ የጾም ወቅት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ መከራ ተቀብሎ እንግዲህ እንዳዳነን ይታወቃል። እና ይህ በደንብ የሚዘከርበት ይህ በደንብ የሚታወስበት ይህ በደንብ የሚሰበክበት የምንማርበት ወቅት ነው። ከዚህ ጋር በተያያዘ ጌታችን መድኃኒታችን ኢየሱስ ክርስቶስ አስራ ሶስት ህማማተ መስቀልን አሳልፏል። ይህንን በደንብ ማወቅ ሁላችንም እንደሚገባን የሚያሳይ አንድ ትምህርት እንመልከት። አንዲት ነፍስ ከሞተች ወይም ደግሞ ከስጋዋ ከተለየች በኋላ ለፍርድ አደባባይ ቀርባ የመጀመሪያው የምትጠየቀው ጥያቄ ምን እንደሆነ ያውቃሉ? የጌታችንን አስራ ሶስቱን ህማማተ መስቀል ያውቋቸዋል? የእናታችንን የቅድስተ ቅዱሳን የቅድስት ድንግል ማርያምን አምስቱን ሀዘናትስ መጨረሻ ላይ መዳን ያደም ኢየሱስ ክርስቶስ ነፍሱን ከስጋው ይለይ ሲልስ የተናገራቸው ወይም ደግሞ ያስተማራቸው አምስቱ ቃላትስ ምን እንደሆኑ ያውቃሉ አዎ አንዲት ነፍስ መጀመሪያ ኀጢአተኝነቷ የሚረጋገጠው አምስቱን አእማደ ሚስጥራትና አስራ ሦስቱን የጌታችንን ህማማት ካላወቀች ነው ለመሆኑ አስራ ሦስት ሕማማተ መስቀል የተባሉት የትኞቹ ናቸው በዚህ በአብይ ጾም ሰሙነ ሕማማት ወይም ደግሞ የመጨረሻው የስግደት ሳምንት ከመድረሱ በፊት አንድ የኦርቶዶክስ ተዋህዶ አማኝ በዚህ የአብይ ጾም 13ቱን ሕማማተ መስቀል፣ አምስቱን የእመቤታችንን ሐዘናት፣ እንዲሁም ደግሞ አምስቱን አጽራረ መስቀል ወይም ደግሞ መስቀል ላይ ሆኖ መጨረሻ ላይ የተናገራቸውን ቃላቶች አላወቀ አምላካችን ቸር የዋህ መሐሪ እንዲሁም ደግሞ ይቅር ባይ ሁሉንም የሚያውቅ በመሆኑ ይቀበልለታል እንጂ ሲጾመው የነበረው ጾም ፍጹም ይሆንለታል ብሎ ማሰብ ይከብዳል። አዎ የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተት ነው። መከራው ከመከራ የዳንበት ሞቱም ሕይወትን ያገኘንበት ነው። አስራ ሦስቱ ሕማማተ መስቀል አንደኛ ተአስሮ ድኅሪት በብረት ሐብል መጋፋውና መጋፋው እስኪገጥም ድረስ አሰሩት። ሁለተኛ ተስሕቦ በሐብል በሰንሰለት አስረው ጎተቱት። ሦስተኛ ወዲቅ ውስተ ምድር መሬት ላይ ገፍትረው ጣሉት። አራተኛ ተከይዶ በእግረ አይሁድ አይሁዳውያን በእግራቸው ረገጡት። አምስተኛ ተገፎ ማይከል አይምድ ወይም ደግሞ ከግንድ ጋር አጋጩት። አይሁዳውያን መስቀል አሸክመው ወደፊትና ወደኋላ እየገፉ ከግንድ ጋር 65 ጊዜ አጋጭተውታል። ስድስተኛ ተጸፍቆ መልታየት በጥፊ መትተውታል። አይሁዳውያን በጥፊ ሲመቱት እጃቸውን ቢያማቸው ይሄማ የጋራ ዱላ ሆነ አይደለ ብሎ 120 ጊዜ ድንጋይ ጨብጠው በድንጋይ ጥፊ መቶ ሀያ ጊዜ መጥተውታል። ሰባተኛ ተቀስፎ ዘባን በሽመል ደበደቡት። ጌታችንን ሦስት መቶ አምስት ጊዜ በሽመል ደብድበውታል። አምላክነቱ ቻለው እንጂ አንዱ ዱላ አንድ ሰው ይገል ነበር። ስምንተኛ ተኰርዖተ ርእስ ራሱን ደበደቡት። አይሁዳውያን ጌታችንን ፊቱን በጨርቅ ሸፍነው ራሱንና ፊቱን እየደበደቡና እየመቱ ማን የመታህ በል ተናገር፣ ተናገር ብለው ተሳለፉበት። ዘጠነኛ አክሊለ ሶክ የሾህ አክሊል ጭንቅላቱ ላይ አጠለቁለት። አይሁዳውያን ሦስት መቶ የእሾህ ስቁረት ያለው አክሊል አዘጋጅተው ንጉሥነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። አክሊሉም ላይ ሰባ ሦስት ፍሬ አንድ ክንድ ከስንዝር የሚሆን ስለት አዘጋጅተው በራሱ መሃል ለመሃል ቸነከሩበት። አሥረኛ ጸዊረ መስቀል መስቀል አሸከሙት። በኋላ ያሉት ቶሎ ቶሎ ሂድ ብለው ሲገፉት በልቡ ይወድቃል። ከፊት ያሉት ደግሞ ቀስ በል ብለው ሲገፉት በጀርባው ይወድቃል። እንደዚህ እያደረጉ መቶ ሠላሳ ስድስት ጊዜ መስቀል ለተሸከመ ጣሉት። ጌታችንም መስቀሉ እርጥብ ነውና ደከመው። አስራ አንደኛ ተቀኖ በቅንዋት በችንካር ቸነከሩት። ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በሚባል ችንካር ግራ እጁን፣ ዳናት በሚባል ችንካር ሁለት እግሩን፣ አዴራ በሚባል ችንካር መሃል ለመሃል ልቡን፣ ሮዳስ በሚባል ችንካር ደረቱን ቸነከሩት። አስራ ሁለተኛ ተሰቅሎ በእጽ በዕፀ መስቀል ላይ ራቁቱን ሰቀሉት። አስራ ሶስተኛ ሰሪ በሃሞት ጌታችን ውሃ ጠማኝ ቢል የኖረ መጻጻ ቡሆ ከርቤ አምቡላ የዝሆን ሃሞት በአንድ ላይ ቀላቅለው አዋህደው አጠጡት። እንግዲህ አስራ ሶስት ሕማማተ መስቀል እነዚህ ናቸው። ስቅለትን ስናስብ ልናስባቸው የሚገቡ የጌታችን በጣም እጅግ በጣም ብዙ ህመሞች አሉ። ዝም ብሎ ሂደው ቀራኔው ላይ አልተሰቀለም። በጣም ብዙ መከራ ስቃይ አይቶ ተንገላቶ ነው የሰደቡትን የአዋረዱትን የአፌዙበትን የዘበቱበትን ምራቃቸውን የተፉበትን እንዲሁም ደግሞ ልብሱን የገፈፉበትን እነዚህም ሁሉ ሳንጨምር ሥቃይና መከራውን ስናስብ እጅግ ልናደንቅ ልናለቅስ ልናዝንና አቤቱ ይቅር በለን ልንል ይገባል። አዎ ለመሆኑ እነዚህ በዐሥራ ሦስቱ ሕማማተ መስቀል ውስጥ ያሉት ዋናዎቹ ስቃይና የጌታችን ህመሞች የትኞቹ ናቸው? በቀጣዩ ቪዲዮ የምናየው ይሆናል። አደራችሁን ይሄ ቪዲዮ ግን ለሁሉም ኦርቶዶክስ እንዲዳረስና በዚህ በአብይ ጾም ሁሉም አውቆት እንዲጾመው ሼር፣ ሪፖስት፣ ኮፒ ሊንክ ና አድ ሳውንድ አድርጉት። መድን ያለም ኢየሱስ ክርስቶስ ይህንን አብይን ጾም በትጋትና በፍቅር እንድንጨርሰው እነዚህን አስራ ሶስቱን ህማማተ መስቀሎች በልቦናችን ላይ ይሳልልን ያሳድርልን፣ አሜን። ይቆየን፣ ውድ ቤተሰቦቻችን። ያው እንግዲህ ቀድሜ የጠየቃዎች ጥያቄ ነበረ። ያም ምንድነው አምስቱ የእመቤታችን ሀዘናት ምንድን ናቸው እነሱን የሀሳብ መስሪያ ሳጥኑ ላይ አስቀምጡልን ብያችሁ ነበረ ከዛ በፊት ግን 13ቱን ህማማተ መስቀል እንደምነግራችሁ ወይም እንደማሳያችሁ ነግሬያችሁ ነበረ እነኝን ይመስላሉ 13ቱ ህማማተ መስቀል እናንተ ደግሞ እስኪ አምስቱን የእመቤታችንን ሀዘናት እንድታስቀምጡልኝ በአክብሮት ጠይቃችኋለሁ ተሳተፉ በደንብ ከዛ በተጨማሪ ግን ወደ መጨረሻው ቪዲዮችን እንለፍ በመጨረሻ የምንመለከተው ለእግዚአብሔር ለአምላካችን ጊዜ ካልሰጠን ወይም ደግሞ ከአምላካችን ጋር በጣም ቅርብ የሆነ ግንኙነት በጸሎት ቀጥተኛ የሆነ ግንኙነትን ካላደረግን እንደምንጠፋ የሚያሳይ የአባታችን የአባ ገብረ ኪዳንን ትምህርት እንመልከት። እግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል። እባካችሁ ለእግዚአብሔር ጊዜ ስጡ። እውነት ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነት ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ፣ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም። ደግሞ እንደው እንደው እናንተ ጉራችሁ እኮ ያልቅ። እስኪ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው ሀያ ገጽ አይሆንም። መጽሐፍ ብናደርገው አይታተምም። ብሮሸር ብናደርገው ይሆናል እኮ ስትደዘድዙት። የምትሉት እንዴትው ጊዜ የሌላችሁ ወእግዚአብሔር ይነግረውን ሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታ ሕይወቴን ንገረኝ ምኑን ነው የሚነግራችሁ? ጂነ ብሎ ይንገራችሁ። ጌታ ህይወቴን ንገረኝ ምንድን ነው የሚነግራችሁ? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ ባሉ እግዚአብሔር ለሕዝቡ ባሉ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለኛ የሚናገርበት ነው። ጸሎት ማለት እሳ ጸሎት በሂል ተናግሮ ምስለ እግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። ቀኑን ሁሉ ለእግዚአብሔር መስጠት ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለአባታችን ቃለ ሕይወትን ያሰማልን። በጣም ትልቅና ሁላችንም ወደ ህይወታችን መቀየር የሚገባንን ትምህርትን ያስተማሩን በእውነት ቃለ ሕይወትን ያሰማልን። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን የዛሬው ቪዲዮቻችን እነኚህን ይመስላሉ። በቪዲዮቻችን በብዙ እንዳተረፋችሁበት ደስ እንደተሰኛችሁ ተስፋ እናደርጋለን። እናንተን ልክ እንደተደሰታችሁ እንደተጠቀማችሁበት ደግሞ ሌሎችም ቤተሰቦቻችን፣ ሌሎችም እህት ወንድሞቻችን እንዲጠቀሙበት ላይክና ሼር ማድረግ እንዲሁም ደግሞ ማሳየት እንዳይዘነጋ አላለሁኝ። ሀሳባችሁን በሀሳብ መስጫ ሳጥን ላይ ያስቀምጡልን። በመረጃዎቻችን ጋር በተያያዘ እንደዚሁ ያላችሁን ሀሳብ አስቀምጡልን። ጥያቄዎቻችንን መልሱ። በሌሎች ቪዲዮዎች፣ በሌሎች መረጃዎች እና ጉዳዮች ዳግም እስከምንገናኝ ድረስ ለዛሬ እዚህ ጋር ለማብቃት ወደድን። ይቆያል።